ስለዚህ እስኪ አሁን ከቤቴ ደውለው የሚጠሩኝ እራሳቸው ስለ ትዳር በቃ እኔ ተመችቶኛል ብዬሽ ገባሁ አይደለ በቃ ተመችቶኛል። ሰይድ እኮ እኔ ተመችቶኛል፣ ማንም አገባሁም ስለ እኔ እኔ የሶስት ዓመት የአራት ዓመት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወደ ወደ ቤተሰቦች የተወደዳችሁና የተከበራችሁ ቤተሰቦች እንዴት ናችሁ? ያላችሁበት ሰላም ሰላም፣ ሰላማችሁ ይብዛ። ያልኩኝ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ባለፈው ባያችሁት በቪዲዮ ማለት ነው፣ የሆነ ቪዲዮ ካዩ ጋር ሰርተን ነበረ። ማለት እኔ ሀይር ነገር አስቤ ጥሩ ነገር አስቤ እሷ እንዳውዬላት ምናምን ነበር። ማለት እኔ ሱመያ ታሳዝነኛለች፣ ሱመያ ጉዳይ ምናምን ሱመያ ስለምታሳዝነኝ በዛ በዛ ጉዳይ እስኪ አግኝቻት ምናምን የሆነ ማለት አይደለም። እኔም ብዙ ሰው አይሰማም እሷ በእርግጥ ይሄን ሁሉ ነገር እያለ እኔም እስኪ ማለት እስኪ ላግኛት እና ነገሮችን ልንገባት እንደት እንደዚህ ታደርጋለች ምናምን ለመምከርም ያላትን አይዲያ እንትን በፒስ ሁኔታ እያወራን እያለን ማለት ለምንድን ነው ያወራ ነው እኔ ማለት እሷ ያለችበት ሁኔታ አዩ ያለችበት ሁኔታ እነሱ መያ ያሉበት ሁኔታ ይሄን ይሄንን ሁላ በማሰብ ማለት ነው ለምንድን ነው እንደዚህ የምታረገው ማለት አባትና ልጅ እናትና ልጅ ምናምን አላ እናትና አባት ምናምን አላ አይታ እንደዚህ ከምታረግ ወጣት ነሽ ምናምን ብዬ ልመክራትም እያወራን በሰላም እያለ በመሃል ላይክ ስሜታዊ ሆንኩኝ እሷም ስሜታዊ ሆነች፣ ማለት ይሆናል በወሬ መሀል የሚፈጠር ነገር አለና ነገሮች ወደ አልተፍ ማለት ወደ አላሰብነ ነገር ተቀየሩና አለመግባባች ነበረ ማለት። እዚህ ሁላ ጉዳይ ለምንድን ነው የገባሁት እኔ ስማየ ስለምታሳዝነኝ እንዴት እንደዛ ታደርጋለች ማለት፣ እሷ እንደ እንደሷ አታስብም ለምንድን ነው እንደዚህ የምታረገው እያወቀች ምናምን ሁሉም ነገር እያየች እንዴት እንደዚህ ታደረጋለች ምናምን ብዬ እሱን እሱን በማሰብ ደውዬላት ተገናኝተን ምናምን ነገሮች ባልጠበቅንባቸው ነገር ሁኔታ ነው ያለቀው። ማለት አላስፈላጊ ቃላት ተለዋወጥን ምናምን እና ይሄንን ቪዲዮ ያሲንም አይቶ ነበር። እሱን ደውሎ ተቆጣ። ለምን እንደዚህ ታደርጋላችሁ ምናምን የሷን ጸባይ እያወቅሽ ሲጀመር ምናምን ነገር ብሎ ብዙ ነገር አለኝ እኔ ደግሞ አሁ በእግድ እሷ ጸባዩን አለቃትም፣ ግን እንደ ቪዲዮ ነው ቪዲዮ በሚለቀቀው ቪዲዮ ከማንም ጋር ስትስማማ ይቻት አለቅም ማለት ነገሮችን በሰላማዊ ሁኔታ እያወሩ ምናምን እያለ ሰላማዊ ሁኔታ ነገር ሲፈጠር በቃ ወደ ግጭት ነው እሷ እንትን የምትቀይረው፣ ማለት ነው። ለምን እንደይ ማለት እኔ እውነት ነገር አይገባኝም ነበር። ሰው በሰላም እያወራች ምናምን በቃ ሰው ስለሴት ሲያወራባች ሲያነሳባች ባሏን የሚቀማች ነገር ነው የሚመስላት እና ለምንድን ነው ማለት እኔ በጣም የሚገርመኝ ነበር። ማለት ቪዲዮው ሳይ ምናምን በእርግጥ ጸባዩን አላውቅም። በቪዲዮው ነበር የማውቃት እና ያሲንም ደውሎልኝ ነበረ። ለምን እንደዛ አደረግሽ ሲጀመር የልጅቱን ጸባይ እያየሽ ምናምን ነገር ብሎ ተቆጣኝ። ምናምን እና እውነትም እኔ ቁጭ ብዬ ሳስበው ምን አገባኝ። ማለት እኔ እንኳን እኔ ሌላ ሰው ስንት ሰው እንትን ሲላት እየሰማች አይደለም። በቃ አላውቅም። ኖርማሊ የምታስበው አይመስለኝም። ማለት አሁን ላይ ሳስበው እንዴት እንደዛ ነገር እኔ ምን አገባኝ ሲጀመር፣ ምናምን በእርግጥ ያገባኛል ውስጥ መያዝ ትጎዳ ማየት ምናምን አልፈለኩም ነበረ፣ ግን ልጅቱ ደግሞ እንደዛ አይነት እንትንም የሚሯታኝ እንት ልጅ አይደለችም። እና እስኪ ዛሬ ደውሎልኝ ነበረ ያሲ፣ ምን እንደሚለኝ አላውቅም። የመጣው ነው ብሎኛል። ሊያስታርቀንም ነው ወይስ እኔ ሊቆጣኝ ነው፣ ለምን እንደዛ አደረግሽ ሊለኝ ነው። አላውቅም ምን እንደሚፈጠር እስኪ። የመጣው ነው ብሎኛል። ወደዛ እንሂድና ምን እንደ እንት እንደሚል እንዳይላም። ግን ቤተሰቦች ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮውን ን እስከ መጨረሻው ተከታተሉን። ውድ ቤተሰቦች እንግዲህ ያሲን መቷል። ያሲን ደነሽ እንዴት ነህ? ሰላም ሰላም ታናነ አላህ ሰላም በላችሁ ቤተሰቦች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ነተከበራችሁ ኢላህም ቤተሰቦች እንዴት ናቸው? ሰላም ናቸው። ዛሬ እንግዲህ አላም ባለፈው ካዩ ጋራ የሆነ ቪዲዮ ሰርታ ነበረች። በዛ ምክንያት እኔም ያን ቪዲዮ አይቼ ትንሽ እንደዛ ማድረጉ ኢላህም ጥሩ አለም። አዩ ጸባን ጸባዩን እያወቅሽ መጠሽ ዝም ብሎ አንቺ የማይመለከት ነገር ወይም አላለ ማይመለከት ውስጥ ማግባት ጥሩ አይደለም። ቢሆንም በቃ በስልክ አወርተሽ መጨረስ ነው እንጂ በአካል ለምን እሷ ጋር ትመጣለ ብዬ አላም ትንሽ ቆርች ነበረ ታቆጥች ነበረ እነዛ ነው ተቆጥቻት ነበር ግን ነበር ዛሬ ግን ከአዩ ጋር ቢያስጠረቀሽ ምን ይመስልሻል ለማለት ነው የጠራሁት። ስለዚህ እሺ ምን ትላለን? ጥፋተኛ ነሽ አይደለ? በእርግጥ ልክ ማለት አይመለከተኝም ነበር። ነገር ፈለጋ ደውለሽ ስንቴ ስንቴ ከአምስት ከስር በላይ ነገር ፈለጋ እኮ አይደለም። ያው እሱ ይኸውልህ፣ እኔ እሷ የምታደርገው ነው በቶታሊ በጣም ያነደደኛል፣ ያበሳጨኛል። ለምን ሰው የጓደኛዬ እኮ ናት። ሁሉም ሰው እኮ አይደለም፣ ሁሉም ሰው የራሱን ዓለም ይኖራል። እሱ ልክ ነው፣ ግን ያገኘችው ሰው ደግሞ እሷ ሰው ከደረሰ አተ በቃ ይሄ እንደውም አልኮ ስለዚህ፣ አንቺ ነገር ፈለጋሽ ነው። አስር ከአስር ጊዜ በላይ ደወል ደወል ለእሷ ደወል ይችላል። አይተሃል ከአስር ጊዜ በላይ እንደሆነ እሷማ መቶ ጊዜም ልትልህ ትችላለች። ምክንያቱም ለማሳማን ነው አንቺ ብለሽ አልኮ። ግን በዛም በስልክም ቀርቶ በአካል መጠሽ እንደዛም ማለት ጥሩ አይደለም። አዩ በእጅ ትቸኩላለች ግን ሰው ሄደ አትደርስም። ሰውጓድም እኔም እኮ ፀብን አስቤ አልነበረም ይሄድኩት በሰላም ለመነጋገር ፍሬንድሊ ለመውራት ነበር ይሄድኩት። ግን እሷ ነገሮችን በቃ የሆነ እንትን አግሬሲቭነት አለባት። ትቸኩላለች፣ ቶሎ ትበሳጫለች ምናምን እና ኢቭን ምንድን ነው ያደረገችው ስለ ሲሄድ ሳወራባት

ሲር ነበር ስለዚህ፣ እኔ አሁን እንደ ወንድማችሁ ማለት ነው ሁለታችሁ ቢያስታርቅ ምን ይመስልሻል? በእርግጥ ይቅርታ ማድረግ ምናምን መሸነፍነት አይደለም። እኔ ችግር የለብኝም። ነገሩ ኦልሬዲ ሀፕን ተደረገ አለፈ ምናምን እና ችግር የለውም። ከነገራ ሰላም እያለሽ ከእሷ ጋር ደግሞ ጸብ ሆኖ እንዲሆን እንዲሆን አልፈልግም። እሺ ችግር የለውም። በእኔ በኩል አንቺ ጥፋተኛ ነሽ ይሄን እኔ ብቻ አይደለም። ለሷም ምን ትነክ ትበልላት አይደለም አንቺ 80% ጥፋተኛ ነሽ 80% ለምን እሷ አንቺ ነሽ እኔ ስለሄድኩ አይደለም። ስለዚህ እሷ ሳልጠራ አንቺ ጥፋተኛ መሆንሽ ማመን አለበሽ። እኔ እኮ ነገርኳ። እኔ አስቤ የሄድኩት መጥፎ ነገር አልነበረም። ነገሮች የተፈጠሩት በሷ ምክንያት ነው። ወደ መጥፎነት የተፈጠረው በእሷ ምክንያት ነው። በእሷ አነጋገር ምክንያት ነው። እሷ አይደለችም የመጣችው ታዲያ? ስለዚህ ጥፋተኛ መሆንሽ እሷን ጠርቼ በኋላ ሌላ ችግር እንዳይፈጥርብሽ አሁን አንቺ ጥፋት የሚሆንሽ ይመን አልመስለሽም? ለምን አንቺን የሰው ቤት ሄደሽ እንኳን ከተሽ የሰው ባል ቀምተሽ ደግሞ እንዲህ ትላለህ? አለችበት። እኮ አይባልም፣ እንደዚህ እንድል ያደረገችኝ የሰው ባል ቀምተሽ እንዲህ አሁን ፉን ፉ እላለሁ። ለምን እንደዚህ ይበላል? እንደዚህ አይባልም። አይ ችግር የለውም። ማይት ይቅርታ ማድረግ መሸነፍነት አይደለም አሸናፊነት ነው ብዬ ነው ማምነው በእኔ በኩል ማለት ነው። እና እንኳን ለሷ ለስንት ሰው ይቅርታ እናረጋለን። ችግር የለውም በእኔ በኩል ማለት ነው። አደማዩ እንኳን እንደውም ላንቺ አዝናለ አዝናለች። እንኳን ጠፍጥፈ እንደውም ብትገር ያን ጊዜ የሆነ ነገር ብታረገሽ አለቀለሽ። እንደውም ላንቺ አዝና ነው ትለ ትለ ትንሽም በዚህ አርገሽ ሄደች ሄደች። ስለዚህ አሁን ከዚህ በኋላ ነገር እንዳይደገም፣ ገባሽ። ሁሉም ሰው የራሱን ዓለም ይኖራል። በቃ አይመለከትኝም መልከቱኝ፣ እኔም አይመለከትኝም፣ አንቺም አይመለከትም። በቃ ሌሎችም እንደዛ ነው። ገባ? ነገሮቹ አንዳንዴ ያው ምን ትላለህ? አይበቃሽም? አዎ ችግር የለውም እኔ ማይልስ ነገርኩ። መሄድ የጥፋተኛ ነኝ። ከዛ በኋላ ያለውን ግን ስለተፈጠረው ነገር እኔ ጥፋተኛ ነኝ ብዬ አላስብም። በይቅርታ ደግሞ ማመና አይነት ልጅ ነኝ እና ይቅርታ አላታለሁ። ችግር የለውም የኔ ጥፋት ነው ብላ የምታስብ ከሆነ ማለት ነው። እንደ እኔ ግን ጥፋት ብዬ የማስበው እኔ ስለሄድኩኝ ብቻ ነው እንጂ ከዛ በኋላ የተፈጠረውን ነገር እኔ አጥፈው ብዬ አላስብም። እና የሰው ባልቀመጥሽ፣ እሷ ናታ ነገሩ እንዲፈጠር ያደረገችው ማለት ስለተሄድ ስናወራ በወሬ መሀል ማለት ነው ባሌ ናት ልትወስድብኝ ነው የመጣሽው፣ አለችኝ። እንደዛ ስላለችኝ ነው ያ ነገር ወንድ የለም ዓለም ላይ ምን፣ በሰላም ጓደኝነት እንደ ጓደኛ ፒስ እየመከርኳት ያለ በቃ ተቀየረች፣ ጽፈተኛ

በቃ ተመችቶኛል፣ ሰይድ እኮ እኔ ተመችቶኛል። ማንም አያገባውም ስለ እኔ እህት። አዎ እኔ የሶስት ዓመት የአራት ዓመት ህፃን አይደለሁም። ማንም መቶ መክሮ እንደዚህ ውኝ እንደዚህ የሚለኝ ሰው አይደለሁም፣ አያገባቸውም። ስለዚህ ምን አያገባት እሷ መተው ስለ እኔ የምመክረኝ፣ ስለ ባለቤቴ ለምን ትመክረኛለሽ? ከሰላምታ ውጪ ሰላም ነሽ አዩ፣ እንደት ነሽ አለ ሁሉ ሰላም፣ ደህና ነኝ በቃ፣ ጋር አለ አያስፈልግም። ከዚህ በላይ ሰይድ፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። የሰው ትዳር ቀምተሽ አንቺ እንደዚህ ብታደርጊ ምን? በቃ ይሄ እኮ አንድ ዓመት ሆነን እኮ ነው ሰይድ ሰው ሲነግረን፣ አንተም ስትነግረኝ፣ ሌላ ሰውም ሲነግረን አንድ ዓመት አልፈልግም። ይሄ ያዋጣኛል አልኩ አይደለ ሰይድ፣ ያዋጣኛል ከሰይድ ጋር መኖር ፈልጋለሁ ካልኩኝ ምን አገባው ሌላ ሰው? በቃ አፉ ዘግቶ አይቀመጥም ሰው እንዴ? እኔ እኮ እነሱ ናቸው እየደወሉኩ የሚጨቀጭቁ። አዩ፣ አሁን እሷም ጥፋቷን አምናለች። የጥፋተኛ ባለቤት እሷ ናት። አዎ፣ አንቺ ደግሞ ተከፋይ ተከፋይ ነሽ። ምን ምን የጥፋተኛ አይደለም ሰው ነው የመጣብኝ፣ በፍጹም ሁሌም እኔን ጥፋተኛ ለማድረግ አትሩጥ አይደለም ያው እሱ ልንገርህ ካለህ ዛሬም ነገ እኔ ምን አልኩ የነካኝን ሰው አልተውም ይቅርታ ይማን ነው ፈጣሪ ነው እኔ ምንም ይቅርታ እኔ ሁሌም ታውቃለህ ከሰው ጋር ተጣልቼ ነገን እነጋገራለሁ ስለዚህ እስኪ አሁን ይቅርታ ይቅርታ በለው ፍቅር ያሸንፋል አዎ ያው እኔ ለክፋት አይደለም፣ ገባሽ አይደለ? እኔ ራሴን የማውቅ ሰው ነኝ፣ ትልቅ ሰው ነኝ። ከአንቺ በፊትም እነ ያሱ ሲመክሩ ነበረ፣ እነ ኦሼ ሲመክሩ ነበረ። ቤተሰብ መክሮኛል፣ ህዝብ መክሮኛል በኮመንት በቃ። እኔ ግን ትልቅ ሰው ነኝ፣ ራሴን አውቃለሁ። ማንም መጥቶ ስለ ሰይድ መጥፎ እንዲነግረኝ አልፈልግም፣ ተፋችሁ እንዲለኝ አልፈልግም፣ አንቺ እንደዚህ እንደዚህ ነሽ እንዲለኝ አልፈልግም። ምክንያቱም እኔ ራሴን አውቃለሁ፣ ጭንቅላት አለኝ፣ አስባለሁ። ይሄ ነገር መጥፎ ነገር ነው አላችሁ። እኛ አይደለ በቃ ለአዩ ከተመቻት ምቾቷ ነው። ስለዚህ እኔ ለሌላ ጊዜሽ ልንገርሽ አይደለ፣ ያ ሰው ምቾቴ ነው ብሎ ካሰበ አንቺ በመሀል ገብተሽ ያንን ነገር ለማስተካከል አትሞክሪ። ለምን ቤተሰብ ያላስተካከለውን ነገር ሌላ ሰው መጥቶ አያስተካክልም። በቃ ሌላ ሰው እኔ ራሴ ያላስተካከልኩት ነገር ሌላ ሰው መጥቶ አያስተካክልም። እኔ ቅሜም ይዤብሻል፣ አይደለም አናደርሽኝ ነው ያለህ። በቃ የሰው ትዳርና ብስቲ በቃ አናደርሽኝ። ለዛ ነው አዩ ልክ ነሽ። በመነጋገር ማይል ማይልስ ንዴት ይፈጠራል በአለመግባባት የሚፈጠራል በቃ ማለት የተፈጠረው ተፈጥሯል። ከዚህ በፊት ምናምን እና አሁን እሱን ትተነዋል። በቃ ኦልሬዲ አለፈ። አሁን ሰላም ፈጥረናል እና ከዚህ በኋላ አጁና እንደዚህ አይነት ነገር አንገባም። ሱ እናመሰግናለን እኛን ለማስታረቅ እሷንም ደውለህ አንችም፣ ቴንኪ እዚህ ድረስ ስለመጣች ማለት ነው ከአለማ ድረስ እና አንተን እናመሰግናለን ስራህን ትተህ ምናምን የእኛ ነገር አሳስቦ አስጨንቆ መታረቅ አለባችሁ ብለ እዚህ ድረስ መጣ። እኛንም ይቅር ይቅርታ ማለት መታረቅ ምናምን ማለት ትልቅ ነገር ነው፣ መሸነፍ አይደለም። በጣም ቴንኪዩ በቃዩ አዎ፣ ደስ ይለኛል። ሌላ ጊዜ ልቀው ያሲን እናመሰግናለን፣ እናመሰግናለን። አዩ እንግዲህ ወደ ቤተሰቦቻችን እንደምታዩት፣ ካዩም ጋር ሰላም ፈጥረናል፣ ታርቀናል ማለት ነው። መጣላት ለማንም አይጠቅምም። እሷም የራሷን ህይወት ነው የምትኖረው፣ እኔም የራሴን ህይወት ነው የምኖረው እና እውነት ነው። አይመለከተኝም ማለት ማድረግም አድርጌው ቢሆን ኖሮ ምናምን የምትውስ ነገር አለላለመፀጻት ምናምን እንደዛ ነው። ልክ ጀስትን ያደረኩት ነገር ማለት ነው። ስለዚህ ልጅቷ የምትሰማ ነገር አይደለም። ኦሬዲ ያንን ዘግተናል ምናምን፣ አሁን ፒስ ፈጥረናል። ያሲን እናመሰግናለን። ይሄ ነገር አስቦ ምናምን እሷም ከአዳማ ድረስ እዚህ መጣ እንድንታረቅ ምናምን እሱም ስላደረገ እናመሰግናለን ማለት ማይስ። ለማንም ክፋትም መጥፎ ነገርም ለማንም አይጠቅምም። ተፈጠረ በቃ መርሳት ነው የተፈጠረው ነገር ነው እና ቤተሰቦቼ ስለተመለካቻችሁኝ እናመሰግናለን። ሰብስክራይብ ሼር፣ ላይክ እያደረጋችሁ፣ ሰላም ዓለይኩም ወረህመቱላሂ ወበረካቱ።